ምን አደረገ? ምንም ወንጀል ሳልሰራ ፓስፖርት ላይ የሙጅ ልጅ ቀይ ማህተብ፣ ሁለተኛ እዛ ሀገር እንዳልገባ መቶ ነው ያስመጣው ያመጣው ማለት ነው። ከእንትን ጋራ ከትኬት ጋራ የእዛ ሀገር የመሄድ እድል እንዳላገኝ አድርጉ ማለት ነው። ከዛ ኢትዮጵያ ስትሄጂ ደግሞ ምን ይገጥምሻል መሰለሽ? የተዋገድ ካልተመቸሽ፣ ወይ ወይ ሰውነትሽ ከከሳ፣ ወይ ወይ ሰውነትሽ ከነጣጣ፣ የሆነ ችግር ካለ ልክ ስትሄጂ ምንድን ነው የምትባ የሚሰጥሽ ስም በሽታ ቢኖርባት ነው የተመለሰች ይቺ ሴት በሽታ ቢኖርባት ነው የተመለሰችው። ይሄኔ ወረቀት ይሰራላት ሲል በሽታ ቢኖርባት ነው ምክንያቱም የተመለስኩበት ሁኔታ ይሄ ነው አልላችሁ። ማጠንትና ቆዳ ነው የተመለስኩት። ምግባቸው አይት ማማኝም አልበላም፣ ተጠቀናው አልተኛም፣ ምግብ ታጠፋም፣ መታለው እና ገረው የለም። ብቻ በአጠቃላይ በስቃይ ነው የተመለስኩት። እኔ ግን ሀገሬ ስሄድ ከልጆቼ ጋር ወጥቼ ጎዳና ለምኝም እበላለሁ ከአሁን በኋላ እንኳን አይደለም፣ አረብ ሀገር ሊሄድ ነጭ ታይሁን የነሱ ንዴት ወጣሪ ወይ ነበር ፎክሬ የገባው በዛ ልክ ማለት እዛ ተገባሁኝ በኋላ ሰው ምን ማለት ደሞ የሆነ ነው እንደዚህ እንደዚህ ነው። የመቀየር መብት ይኖርሽ ነበር። ስድስት ቤትም ሶስት ቤትም ይባላል። በቃ ተናፈሰ ወሬው እልክ ውስጥ ገባ። ለምን ድጋሚ ሀገሬ ሄጄ ተመርምሬ ሳቢ በቤሩት ኝ ማለት ነው። ወደ ቤሩት ሲሄድ በነፃ እዛን ሰዓት እኛ በሄድንበት የዛሬ አስራ አራት ዓመት ነው የምንግራቸው። እኛ በሄድንበት ሰዓት ቤሩት አንድ መቶ ዶላር ነው የሚከፈለው። በነፃ ነው የምትሄጂው። ታውቁት እንደሆነ አዲስ አበባ አበባ አጀንሲ የሚባል ሲሄድ ደግሞ የሚያጋጠመኝ ምንድን ነው ድህነት ያለበት ነው የሚፈልገው በጣም ደህና ናት። በጣም አሮጊት ናት። ልጆቿን ትራህ የጨረሰች ናት፣ በሽተኛ። ከዛ በኋላ ምንድን ነው የሆነው? እሷ አሮጊቷ ጋር ሲሄድ ማለት ነው አሮጊቷ ጋር አንድ ረብጣ ቡዝ ስምንት ፍሬ ነው የሚይዘው። ቡዙ ለስምንት ቀን ነበረ። አንድ ረብጣ ቡዝ ይገዛልኝ ማለት ነው። ሁለት ኪሎ ሩዝ ከተገዛ ለወር ነው የምበላው። አሮጊቷ በሽተኛ ስለሆነች ሩዝም አትበላም፣ ነጭ ሩዝም አትበላም ሳይ ወላሂ ነው ምላችሁ፣ ሻይ ሽንት ቤት አፍልቼ ሁለቴ ነው መጠጣት አይሰጠኝም። አንዴ ነው ጠዋት መጠጣው። ከሰዓት መጠጣት ካስፈለገኝ ሻይ አፍልቼ ሽንት ቤት ገብቼ ነበር የምጠጣው ስጠጣ እንዳታየኝ። በዚህ ልክ እንኳን እየተቸገርኩኝ፣ ሶስት ቤት ነበር የምሰራው፣ ልጆቿ ቤት ሁለት ወንድ ልጆች ካሉ ሰራተኛ የላቸውም። አንዱ ደግሞ አንድ ላይ አንድ ቢነይ ላይ ነው የሚኖሩት፣ ፎቅና ምድር ላይ እናታች ናቸው። የችኛዋ የጎረቤቷ ልጁ ጋር ደግሞ በየቀኑ ነበር የምሰራው። ለምን ምግብ ሰርተው ከኛ ጋር ያመጣሉ። አውቃ ሴቲዋ በደስት ምግብ ይዛ ትመጣለች፣ እንብላ ትላለች። ቀመስ ቀመስ አድርገው ይሄዳሉ። እቃውን ማጥሮ እኔ ነኝ፣ የልጆች ልብስም ተኩሰው እኔ ነኝ። በሁለት ቀን አንድ ቀን ማጸዳለች፣ በሳምንት አንድ ቀን በነብሪሽ ነው ቤቱን ማጥሮ። የልጇ ቤት በነብሪሽ የቤሩት ስራ ያያችሁ ልጆች ታውቃላችሁ። የቤሩት ስራ ያያችሁ ልጆች ታውቃላችሁ። በነብሪሽ ነው መስታወት ማጥበው፣ በነብሪሽ ነው ቤት ማጥበው፣ በነብሪሽ ነው ከአንዱ ክፍል አንዱ ክፍል ውሃ ደፍቶ ውሃ ጎትቶ ሽንት ቤት አድርሶ ወደ ሽንት ቤት ማስገባት ምን ያክል ከባድ እንደሆነ ታውቃላችሁ። አሰሪ የቤትም ልጅ ቤትም ይሄን ነበር መሰራው። እንደገና ሌላኛው ልጁ ደግሞ ከኛ ትንሽ ራቅ ያለ ነው።